በአዲስ አበባ የጸጥታ አካላትን ያሳተፈ ሰፊ ዘመቻ መካሄድ ጀምሯል እና አሜሪካ ኤምባሲ አለ ነገር ገንፎም አለው ስንጥር ሲሉ በመግለጫቸው መጠቆም የፈለጉት ይህንኑ የሰሞኑን የአዲስ አበባ መጠነ ሰፊ ዘመቻ ነው እየተባለም ይገኛል። የጎተራው ግርግር፣ የአዲስ አበባውን አፈሳና የቀጠለውን የቤት ለቤት ፍተሻ በተመለከተ የተሰሙ መረጃዎችን በዕለቱ አስደምጣቸዋለሁ። በቴዲ አፍሮ ድምፅ የተሰራጨው ዘፈን የፈጠረው ውዝግብን የተመለከተውን ነገር እንደዚሁም ፍሬወት ታምሩ የቴሌ አለቃ አቅቷቸዋል እየተባለ ነው። በወሳኙ ጉዳይ ሳይሳካላቸውም ስለ መቅረቱ ተሰምቷል። ዝርዝሩን ታደምጣላችሁ። እንደዚሁም ለበርካታ ጊዜያት በዝምታ የቆዩት ጄኔራል በአንድ ወሳኝ ጉዳይ ዙሪያ የሰጡትን አስተያየት በዕለቱ እንዳስሳለን። እስከ ፍጻሜው አብራችሁ እንቆዩ። ወደ ዝርዝር መረጃዎቹን የማሻግራቸው ቀዳሚ የማደርገውም የአዲስ አበባውን አፈሳ የጎተራውን ግርግር እንደዚሁም የቀጠለውን የቤት ለቤት ፍተሻ የተመለከተውን መረጃ ነው። በአዲስ አበባ የጸጥታ አካላትን ያሳተፈ ሰፊ ዘመቻ መካሄድ ጀምሯል። ዘመቻው ጠንከር ያለ የጸጥታ ጥበቃና ቁጥጥር ስራን ያካተተ ሲሆን ጎን ለጎንም የፍተሻ ስራን አብሮ ይዟል ነው የተባለው። መሳሪያ የያዙ እንደዚሁም የታጠቁ የጸጥታ አካላት በሌሊት ጭምር በር እያንኳኩ ድንገተኛ ፍተሻን በማካሄድ ላይ ናቸው። የጸጥታ ስጋት አለባቸው ተብሎ በተለዩ ስፍራዎች እየተካሄደ ያለው ፍተሻ በዋነኝነት በሌሊት ይከናወን እንጂ በሌሎች አሳቻ ሰዓታትም እየተካሄደ ስለመሆኑ ነው እየተሰማ ያለው። በዚህም በአዲስ አበባ በርካታ አካባቢዎች የቤት ለቤትና የመንገድ ላይ የፍተሻ ስራ በጸጥታ አካላት እየተከናወነ እንደሚገኝ ሰምተናል። የጸጥታ አካላቱ በቡድን በቡድን በመሆን በአሳቻ ሰዓት የቤት ለቤትና የመንገድ ፍተሻን እያካሄዱም ይገኛሉ ነው የተባለው። በአዲስ አበባ የቤት ለቤት ፍተሻ እየተካሄደባቸው ካሉ አካባቢዎች በተለይ በርካታ ኤርትራውያን ይኖርባቸዋል በሚባሉት ጎተራ ኮንዶሚኒየምና ሌሎች አካባቢዎች ከነዚህም በተጨማሪ በጥናት የተለዩ ሌሎች ህዝብ በጋራ ሰብሰብ ብሎ የሚኖርባቸው አካባቢዎች ጥብቅ ፍተሻ በመካሄድ ላይ መሆኑን ሰምተናል። በአዲስ አበባ ከዚህ ቀደም ሃይማኖታዊ በዓላትና ዓለም አቀፍ ስብሰባዎች ሲቃረቡ ተመሳሳይ የፍተሻና የቁጥጥር ሥራዎች በዘመቻ መልክ የሚከናወኑ የነበረ ሲሆን የሰሞኑ እንቅስቃሴ ግን ከዚህ ለየት ያለ ነው ተብሏል። ሰሞኑን የከተማዋ ፖሊስ በአዲስ አበባ በከባድ የወንጀል ድርጊት ሲንቀሳቀሱ ነበሩ ያላቸውን በርካታ ግለሰቦች በቁጥጥር ስር እያዋለ ነው። ከእነዚህ ውስጥ የበረከቱት ኤርትራውያንም ናቸው። የመረጃ ምንጮች እንደሚጠቁሙት ምሽቱን በጎተራ ኮንዶሚኒየም አፈሳ የተካሄደ ሲሆን በጋራ መኖሪያ መንደሩ ከዘጠኝ ዓመት በላይ የኖሩ ኤርትራውያን ጭምር እየተያዙ በፖሊስ ተወስደዋል። በዚህም በአካባቢው ግርግር መፈጠሩን የአይንማኞች ተናግረዋል። በአሁኑ ሰዓት ኤርትራውያን በተለይ ደግሞ በአዲስ አበባ የሚኖሩቱ በመንግሥት ዓይን በስጋትነት ነው የሚታዩት። እርግጥ በተለያዩ ጊዜያት በወንጀል ድርጊት ተጠርጥረው ከሚያዙት ውስጥ የሚበዙቱ ኤርትራውያን መሆናቸውም ነው የሚነገረው። ከቀናት በፊትም እንደገለጽኩላችሁ የአዲስ አበባ ፖሊስ ባሰራጨው ዜና ላይ በመዲናዋ በቡድን ሆኖ በመንቀሳቀስና ሰዓትና ቦታን ለይተው ከኋላ ሰዎችን በማነቅ የታነቀው ሰው ራሱን እንዲስት በማድረግ ዝርፊያን የሚያካሂዱ የተደራጀ ቡድን አባላት ናቸው ያላቸውን በርካታ ኤርትራውያን እንደዚሁም የእነርሱ ተባባሪ ናቸው የተባሉ ኢትዮጵያውያንን በቁጥጥር ስር እንደዋላ አስታውቋል። የእነዚሁ ዘራፊዎች መናኸሪያ ሆነው የታዩትም እንደ አፓርትመንትና ኮንዶሚኒየም ያሉ መኖሪያ ቤት አካባቢዎች ሲሆኑ በሰሚት በሰባ ሁለት ቦሌ አራብሳ ቦሌ ቡልቡላና ሌሎች አካባቢዎችም ተሰማርተው በበርካታ ነዋሪዎች ላይ ጉዳት ሲያደርሱ የቆዩ ናቸው ተብሏል። በዚህም የአዲስ አበባ ፖሊስ ከሕብረተሰቡ ሲደርሱኝ የነበሩትን ጥቆማዎች መሰረት በማድረግ ጥብቅ ክትትሎችን ሳድርግ ቆይቼ በዚሁ ተግባር ውስጥ የተሰማራ ቡድን አባላትን በቁጥጥር ስር አውያለሁ ብሏል። እነዚሁ የዚህ ወንጀል ፈጻሚዎች የጸጥታ አካላትን የደንብ ልብስ ጭምር በመልበስና የጦር መሳሪያዎችን በመታጠቅ የጸጥታ አካላት ነን ቤቶችን እንፈትሻለን በማለት ጭምርም በየቤቱ እየገቡ የንብረት ዘረፋን የሚያካሄዱ ስለመሆናቸውም ነው የተሰማው። እናም ፖሊስ ይህን የተጠናከረ ዘመቻ አጠናክረው በመቀጠል በርካታ ኤርትራውያን ይኖርባቸዋል ተብለው በሚታሰቡ ቀጠናዎች ኦፕሬሽን እያካሄደ ሲሆን በዚህም በርካታ ኤርትራውያን እየታሰሩ መሆናቸው ተሰምቷል። በሌላ ዜና በተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ድምፅ የተሰራጨው ዘፈን ውዝግብን ፈጥሯል። ከሰሞኑ በእስራኤል ሀገር ቴል አቪቭ ከተማ ኮንሰርት ለማካሄድ በእንቅስቃሴ ላይ የሚገኘው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከሰሞኑ በማኅበራዊ ሚዲያ በስፋት መነጋገሪያ ሆኖ ነበረ። ድምፃዊው የጋዛን ሰቆቃ ታሳቢ በማድረግ ኮንሰርቱን እንዲሰርዝ የሚጠይቅ ዘመቻ የተካሄደ ሲሆን ጉዳዩ በሳይበሩ ሜዳ በርካቶችን ለሁለት ከፍሎ ሲያነታርክም ቆይቷል። ታዲያ ከሰዓታት በፊት ደግሞ በዚሁ ማኅበራዊ ሚዲያ ላይ ቴዲ አፍሮን አስመልክቶ አንድ አዲስ አነጋጋሪ ጉዳይ ተፈጥሯል። የቴዲ አፍሮ ሙዚቃ ነው በሚል በተሰራጨው ዘፈን በርካቶች ተወዛግበዋል። በዚሁ ዘፈን ላይ በቴዲ ድምፅ የጠቅላይ ሚኒስትሩ አብይና የፋኖ ጉዳይ ተነስቷል። ሆኖም ጉዳዩ ሲጣራ ሌላ ሆኖ ነው የተገኘው። የፈረንሳዩ የዜና ወኪል ኤኤፍፒ ወሳኝ የተባለውን መረጃ አጋርቷል። የቴዲ አፍሮን ድምፅ በማስመሰል የተሠራ ሙዚቃ በማህበራዊ ሚዲያዎች በስፋት እየተሰራጨ መሆኑን አረጋግጫለሁ አለው ሲል ኤኤፍፒ ፋክት ቼክ በአሰራጨው ዘገባ አስታውቋል። ሙዚቃው በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አስተውሎ ቴክኖሎጂ በመታገዝ እየተሰራ መሆኑን ማረጋገጡን የገለጸው ኤኤፍፒ ፋክት ቼክ ዘፈኑም ጠቅላይ ሚኒስትር አብይ አህመድን የሚያጠላላ እንደዚሁም ፋኖን የሚያወድስ ይዘት ያለው ሆኖ አግኝቼዋለሁ ነው ያለው። ቴዲ አፍሮ በፖፕ የሙዚቃ ስልቱ ሰፊ እውቅናን ያተረፈ ነው ያለው ኤፍፒ ፋክት ቼክ፣ ሙዚቃውም በቪዲዮ ጭምር ተቀነባብሮ በማኅበራዊ ሚዲያዎች በስፋት እየተጋራ ስለ መሆኑ ተረድቻለሁ ብሏል። የየካቲት ሐውልት ከጎንሽ ተተክሎ የሚል ርዕስ የተሰጠው ዘፈን ስለ መሆኑም ነው እየሰማ ነው። ከተወሰኑ ጊዜያት ወዲህ የቴዲ አፍሮንና የሌሎችንም ድምፃውያንን የሙዚቃ ሥራዎች በማስመሰል በተለያዩ ማኅበራዊ ሚዲያዎች ላይ የሚለቀቁ ሙዚቃዎች ተበራክተው እየታዩ ነው በርካቶችንም እያወዛገቡ ነው። በሌላ መረጃ፣ በቢሊየን የሚቆጠር የሕዝብ ገንዘብ ለወራት አግተው አቆይተዋል በሚል በሂሳብ አዋቂው ሙሼ ሰሙን በመሳሰሉ የባንክና የፋይናንስ ባለሙያዎች የተተቹት የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬወት ታምሩ በመጨረሻ ዝምታቸውን ሰበሩ። ፍሬወት የሚመሩት ተቋም አክሲዮን ለሕዝብ ለመሸጥ ባደረገው ጥረት አፈጻጸሙ የተሳካ እንዳልነበረ ታውቋል። በዚህ ሁሉ ሂደት ውስጥ ፍሬህይወትና ተቋማቸው በቢሊየን የሚቆጠር የህዝብ ገንዘብ አንቀው በመያዝ ለወራት በዝምታ ውስጥ መቆየታቸው ሲያስተቻቸውም ቆይቷል። በጉዳዩ ዙሪያ እውቁ የምጣኔ ሀብት ባለሙያ ሙሼ ሰሙ ወይዘሪት ፍሬህይወትና ተቋማቸው ከፍተኛ መጠን ያለው ገንዘብ አግተው ይዘዋል ሲሉ ወቀሳ እስከማቅረብም ደርሶ ነበረ። ባለፈው ታህሳስ ወር ኢትዮ ቴሌኮም አስር በመቶ ድርሻውን ለሀገር ውስጥ ለሽያጭ ማቅረቡ የሚታወስ ነው። ይሁንና አክሲዮን የገዙ ሰዎች ለረጅም ጊዜ የሚገኙበት ደረጃ ተስፈኛ ወይም ፕሮስፔክት የሚል መሆኑ እና ቴሌ ምን ያህል አክሲዮን እንደሸጠ ግልጽ አለማድረጉ ሲያስወቅ ሰውም ቆይቷል። በዚህም ከቴሌ በድርሻ ሽያጩ ስምምነት መሰረት አክሲዮን የገዙ እስካለፈው ሳምንት ድረስ ብራቸው በንጥልጥል በመቀመጡ ምክንያት ወለድ ሳያገኙ ቆይተዋል። የዚህን ዓመት የቴሌ ትርፍም ተካፋይ እንደማይሆኑ ነው የተነገረው። ባለድርሻዎች ብራቸውንም ማውጣት አልቻሉም። በዚህም ቴሌ መግለጫ ለመስጠቱና ምንም እንዳልተፈጠረ በዝምታ ቀን መቁጠሩ በርካቶችን ክፉኛ ሲያበሳጭ ቆይቷል። በጥቅሉ ገንዘባችሁን አግቻለሁ፣ የአክሲዮን እውቅና ሳልሰጥ፣ ወለድ ሳልከፍል፣ የጊዜ ሰሌዳውን ሳላሳውቃችሁ እቀጥላለሁ የሚል አካሄድ ታይቷል ነው የተባለው። ታዲያ በጉዳዩ ዙሪያ መግለጫ የሰጡት የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ተቋማቸው በአክሲዮን ሽያጭ ጉዳይ እንደታሰበው እንዳልሆነለት አሳይተዋል ተናግረዋል። መንግሥታዊ የቴሌኮም አገልግሎት አቅራቢ ኢትዮ ቴሌኮም በመጀመሪያ ዙር እያንዳንዳቸው 300 ብር ዋጋ ያላቸውን 100 ሚሊዮን መደበኛ አክሲዮኖች ከኅዳር ወር ጀምሮ ማቅረቡ ይታወሳል። ሆኖም ተቋሙ እስካሁን ባለው ሂደት የ10 በመቶ ድርሻውን ለሽያጭ አቅርቦ ማለትም የ30 ቢሊየን ብር አክሲዮን ለመሸጥ አስቦ ያሳካው የ3.2 ቢሊየን ብር ብቻ ነው። በአጭሩ የቴሌ አክሲዮን ብዙም ፈላጊ ሳያገኝ መቅረቱ መነጋገሪያ ሆኗል። ኢትዮ ቴሌኮም በመጀመሪያው ምዕራፍ በመደበኛ የአክሲዮን ሽያጭ 100 ሚሊዮን ሼር ለደንበኞቹ ለመሸጥ ወደ ገበያ አውጥቶ ነበረ። ይህ 100 ሚሊዮን ሼር በገንዘብ ሲሰላም 30 ቢሊዮን ብር የተተመነ ሲሆን ከዛ ውስጥ ነው እንግዲህ 3.2 ቢሊዮን ብር የሚያህለው ብቻ የተሸጠው። እናም ኩባንያው የተሸጡ አክሲዮኖች ድልድል በካፒታል ገበያ ባለሥልጣን የማጽደቅ ሂደት ከተከናወነ በኋላ ውጤቱን በይፋ እናሳውቃለን ያለ ሲሆን ዝቅተኛ አፈጻጸም በተመዘገበበት የአክሲዮን ሽያጭ ጉዳይ መላ በመምታት በሌላ ዙር ድጋሚ የአክሲዮን ሽያጭ እንደሚያካሄድም ነው የሚጠበቀው በመጨረሻም ለበርካታ ጊዜያት በዝምታ የቆዩት ጀነራል በአንድ ወሳኝ ጉዳይ ዙሪያ የሰጡት አስተያየት መነጋገሪያ ሆኗል ጀነራሉ በለስላሳው መፈንቅለ መንግሥት ዙሪያ በሰጡት ሐሳብ መፈንቅለ መንግስት የተባለ ነገር አልተካሄደም ሲሉም አስተባብለዋል። ጀነራሉ በዋነኛነት ከሚኒስትሩ ለቀረበባቸው ወቀሳ በሰጡት ምላሽ ነው በቁጣ ስሜት ወሬውን ያስተባበሉት። የቀድሞውን የትግራይ ጊዜ አስተዳደር፣ የአሁኑን የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳን አላስቆም አላስቀምጥ ብለው የነበረው የደብረ ጽዮን ቡድን በመጨረሻም በጀነራሉ ሹመት ደስተኛ እንደሆነም እየተሰማ ነው። ከአንድም ሁለቴ ጀነራሉን በጌታቸው ምትክ ለማሾም ጥረት አድርጎ ሳይሳካለት የቀረው ይህ የህወሀት ስብስብ ጌታቸውን ከመቀሌ አባረው አዲስ ፕሬዝደንት እንዲመረጥ ባሳደረው ተጽዕኖ ሌተናል ጄኔራል ታደሰ ወረደን በመቀሌ ፈንድሻ እየበተነ በደስታም አቀባበል አድርጓል። ይህ ለስላሳ መፈንቅለ መንግሥት የደብረ ጽዮን ቡድን አጋጣሚዎችን አስልቶ ወንበሩን ማስመለስ የቻለበት ስለ መሆኑም ነው እየተነገረ ያለው። ጌታቸው ከመቀሌ የወጡበትን አጋጣሚ ሲናገሩ ከግድያ ጭምር ማምለጣቸውን አዲስ አበባ ላይ በሸራተን ሆቴል መግለጫ ሲጠቀሙ በእርሳቸው አስተዳደር ላይ የተቃጣውን ሶፍት የሆነ መፈንቅለ መንግስት ሁሉም እንዲሰማው በግልጽ ቋንቋም ተናግረዋል። እንደዛ በሚፋጀው ወንበር ላይ ሆነው ሁለት ዓመታትን በሥልጣን የቆዩት አቶ ጌታቸው ረዳ ምክትላቸው የነበሩት ሌተናል ጄኔራል ታደሰ ወረደ ስልክ እየዘጉ እንደጠፉባቸውና በቂ የሆነ ትብብር አለማድረጋቸውን፣ በዚህም የነ ደብረ ጽዮን ቡድን ሲያደርግ ለነበረው እንቅስቃሴ አመቺ ሁኔታ መፈጠሩን ከዚህ ቀደም ሲናገሩ መደመጣቸው የሚታወስ ነው። እናም ጌታቸው ረዳ በጀነራሉ ላይ የቆየ ቂም ያለባቸው ሲሆን ከነ ደብረ ጽዮን ጋር በመሞዳሞድ ስልጣኔን ቀምተውኛል ብለውም ያስባሉ። ይሁንና በጌታቸው ምትክ ስልጣን ላይ የወጡት ጀነራል በበኩላቸው መፈንቅለ መንግሥት የሚባል ነገር አልነበረም ሲሉ ክደዋል። አቶ ጌታቸው ረዳን በመተካት የትግራይ ጊዜያዊ አስተዳደር ፕሬዚደንት ሆኖ የተሾሙት ሌተናል ጀነራል ታደሰ ወረደ በፈንቅለ መንግሥት በሚል እየተደጋገመ የሚነሳው ጉዳይ ሦስተኛ ገለልተኛ አካል ተቋቁሞ ይጣራ ሲሉም ጠይቀዋል። አውራምባ ታይምስ ከተባለ የበይነ መረብ ሚዲያ ጋር ባካሄዱት ቃለምልልስ ጀኔራል ታደሰ ወረደ ስማቸው ተያይዞ በሚነሳበት የአቶ ጌታቸው ረዳ ከጊዜ አስተዳደሩ ፕሬዝደንትነት የመነሳት ጉዳይ የለም፣ የተደረገ ምንም አይነት መፈንቅለ መንግስት የለም፣ ተደረገ ከተባለም ጉዳዩን ሦስተኛ ወገን ያጣራው ሲሉ ነው የተናገሩት። ፕሬዚደንቱ ታደሰ ወረደ በዚሁ ማብራሪያቸውም ጌታቸው ረዳ የፕሪቶሪያው የሰላም ስምምነት አካል ሆነው በተቋቋመው ጊዜ አስተዳደር ወደ ኃላፊነት እየመጡ ናቸው። ወደ ኃላፊነት የመጡትም መጋቢት 2015 ዓ ም ላይ ነው። የጊዜ አስተዳደሩ ቆይታ ሁለት ዓመት መሆኑም ይታወቃል። ጊዜ አስተዳደሩ በሕግ ተወስኖ ከተሰጠው ዕድሜ ለተጨማሪ ስድስት ወራት ተራዝሞለት ቆይቷል። ይሁን እንጂ የነበረው ጊዜ አስተዳደር ለስድስት ወራት ለማራዘም የሚያስገድድ በቂ ምክንያት የተገኘበት ሁኔታ አልነበረም ሲሉም ተናግረዋል። እንዲያም ሆኖ አሁንም ቢሆን በአቶ ጌታቸው ላይ መፈንቅለ መንግስት ተካሂዷል ከተባለም ተካሂዷል ወይም አልተካሄደም ለሚለው ጉዳይ ምላሽ ለመስጠት ታማኒነት ያለው ሶስተኛ ወገን ተቋቁሞ እንዲያጣራው ማድረግ ይቻላል ሲሉ አስረድተዋል። ያም ሆኖ ጌታቸው በትግራይ ያልጨረስኩት የቤት ሥራ አለኝ ሲሉ በደብረ ጽዮንና በእርሳቸው ዙሪያ ላሉት ኃይላት አንላቀቅም የሚል ግልጽ መልእክትን አስተላልፏል። ሌትናል ጄኔራል ታደሰ ወረደ ጌታቸው ረዳን መቀሌ ድረስ በማስመጣት የስንብት መርሃ ግብር ለማሰናዳት ቢያስቡም አቶ ጌታቸው ግን እግሬን ወደ መቀሌ አላነሳም የእናንተም የምስጋና ፕሮግራምና ጋቢ በአፍንጫዬ ይውጣ ሲሉ ግብዣውን እንደማይቀበሉ በግልጽ ተናግረዋል። ይህም ምን ያህል በደብረ ጽዮን አንጃና በጀኔራሉ ስራ እንደተናደዱ፣ እንደ ተበሳጩ፣ ሆድ እንደ ባሳቸው የሚያሳይ ነው የሚሉ በርካቶች ናቸው። አቶ ጌታቸው ግን በዚህም ሳያበቁ በትግራይ ፖለቲካ ገና ከእናንተ ጋር አንገት ለአንገት እተናንቃለሁ፣ አዲሱን የጠቅላይ ሚኒስትር አብይ አማካሪነት ሹመት ለዚህ ተልእኮዬ